ብለው ዱዓ ያደርጉ ነበር ማለት ነው። ሚንከ ወነቂሃ ጥራው ሚነል ኸጣያ ከወንጀሉ ከማልክ ነቂተ እንደሚጠራ አሰው በልብስ አልአብየዱ አልአብየዱ عفوا አልአብየዱ ነጭ ልብስ እንደሚጠራው እንደሚጸዳው ሚነደነሲ ከቆሻሻ ነጭ ልብስ ሲታጠብ ጽድት ይላል። ልክ እንደዛ አንተም ከወንጀሉ አጥራው አላህ ወይ ወአብድልሁ፣ ቀይርለት፣ ዳራን ሀገር፣ ኸይረን የተሻለ ሀገርን ቀይርለት ሚንከ ከዳሪሂ ከሀገሩ ከነበረበት ሀገር የተሻለ ሀገር አድርግለት። ወአህለ እንዲሁም ቤተሰብን ኸይረን የተሻለ ቤተሰብም ስጠው ሚንከ ከአህሊሂ ከቤተሰቦቹ የተሻለ ወዘውጀ እንዲሁም ሚስት ኸይረን የተሻለ ሚስትም ስጠው ሚንከ ዘውጂሂ ከሚስቱ የተሻለች የተሻለ ሚስትም ስጠው። ወአድኺልሁ አስገባው አልጀነተ ጀነትን አስገባው።

እና ሶላተል ጀናዛ ላይ እንግዲህ ይህን ዱዓ ይባላል ማለት ነው። እዚህ ጋር እንግዲህ አንድ ብቻ ነው የተጠቀሰው፣ ሌሎችም አሉ ለሁሉም የሚሆን እዚህ ጋር ግን አንድ ብቻ ነው የተጠቀሰው። ማንና ይሄንን ሐፍዘው ማለት አለባቸው። ሶላተል ጀናዛ ላይ የሚባል ዱዓ ነው። ረዋሁ ዘግቦታል፣ ሙስሊም ሙስሊም ዘግቦታል። ስለዚህ ይሄ ወሳኝ ዱዓ ነው። ስለዚህ ይሄን ዱዓ መሀፈዝ አለባቸው፣ በተለይ ወንዶች። እንግዲህ ሶላተል ጀናዛ ስንት ተክቢር አለው? ሶላተል ጀናዛ ስንት ተክቢር አለው? አራት ተክቢር አለው። የመጀመሪያ ተክቢር አላሁ አክበር ካሉ በኋላ ሱረቱል ፋቲሃ ነው መስል የሚቀሩት። ከዚም ደግሞ አላሁ አክበር ይላሉ። ሁለተኛው ተክቢራ ላይ ደግሞ በነቢ አለይሂ ሰላቱ ሰላም ላይ ሶላዋት ያወርዳሉ። አላሁ አክበር ብለው አሁን በሶስተኛው ተክቢራ ደግሞ ደሞ ዱዓ ያደርጋሉ ማለት ነው። ሶላተል ጀናዛ ላይ ሲሰግዱ ዱዓ ያደርጋሉ። የሚደረግ ዱዓ አለ፣ ያንን ያደርጋሉ። ይሄም አለ ዱዓ ያደርጋሉ። በአራተኛው ተክቢራ ደግሞ ያሰላምታሉ ማለት ነው። ጠይብ ቀጣይ 25 ቁጥር 25 ተዕዝያ ነው ማለት ለቅሶ ሐዘን የደረሰበትን ሰው ማጽናት ማጽናናት ማለት ነው። ን ዑሳማ ከዑሳማ ነው ኢብኒ ዘይድ ረዲየላሁ ዐንሁ ማሳቸውንም አባታቸውንም አላህ ይወደድላቸው። ቃለ አሉኩና ነበርናሉ ንደ ዘንድ አነቢይ ዐለይሂ ወሰለም ነቢ ዘንድ ነበርናሉ ዑሳማ ተዘፋ አርሰለት ላከች ኢለይሂ ወደ እሳቸው ላከች ኢሕዳ አንዷ በናቲሂ አንዷ ልጃቸው አንዷ ሴት ልጃቸው የነቢ ዓለይ እሰላት ወሰላም አንዷ ሴት ልጅ ወደ እሳቸው መልክተኛ ላከች። ተድዑሁ እንዲጠራቸው መልክተኛ ላከች። ተድዑሁ እንዲጠራቸው ወቱኽቢሩሁ እንዲነግራቸው ወደሳቸው መልክተኛ ላከች አንዷ ሴት ልጅ ማለት ነው። አነኮ ሷ ብየን ልጅ ነበራት ለሷ። አነኮ እሷ ብየን ልጅ ነበራት ለሃለ እሷ አወይም ደግሞ ኢብነን ኢብነን ህፃኗ ህፃን ልጅ ነበራት ለሐለሷ ህፃን ልጅ ነበረቻት። ከዛም እና መልእክተኛ አላከች ወደ ነቢ አለይሂ ሰላቱ ወሰለም ያች ህፃን ልጇ ደግሞ ፊል መውቲ ሞታፋፍ ላይ ነበረች ማለት ነው ሞታፋፍ ላይ ነበረች። ቆይ እነኮ ሰው ብዬን ልጅ ነበራት ለሐለሷ፣ አወይም ደግሞ ኢብነን ህፃን ልጅ ነበረቻት ለሃለሷ፣ ፊል መውቲ ፊ ላይ አል መውቲ ሞታፋፍ ላይ የነበረች ልጅ ነበረቻት እና ከዛ ለነቢ ዓለይ ሰላት ወሰላም መልእክተኛ ላከች ማለት ነው፣ እንዲነግራቸው እንዲሁም እንዲጠራቸው ቶሎ ኑልኝ ብላ ላከች ማለት ነው። ሴት ልጃቸው ልጅ እንደዚህ እንደዚህ ሆናለች እና ቶሎ ኑልኝ ብላ መልእክተኛ ላከች እንዲነግሯቸው ማለት ነው ለነቢያችን። ከዛም ፈቃለ አሉ ነቢ ዓለይ ሰላት ወሰላም ፈቃለ አሉ ይረሱሊ ለዛ ለመልእክተኛ እንዲህ አሉት።

ከዛ ኩሉ ሁሉም ደግሞ ሸይን ሁሉም ነገር ደግሞ እደሁሱ ዘንዳ አላህ ዘንዳ ቢአጀሊን ሙሰማ ሁሉም ጊዜ ቀጠሮ አለው። እሱ ዘንዳ ሁሉም ጊዜ ቀጠሮ አለው። እያንዳንዱ ነገር ጊዜ ገደብ አለው እና እስከ ተወሰነ ጊዜ ድረስ ነው። ሁሉም እያንዳንዱ ነገር ጊዜ ቀጠሮ አለው እና ሁሉም ጊዜ ገደቡ ድረስ ነው ማለት ነው። እስከ ተወሰነ ጊዜ ድረስ ነው። ይህን በላት ብለው ላኩት ያንን መልእክተኛ። ሊላህ ኢላ አላህ ነው አንኩ ሊላህ ኢላ አላህ ነው ማያ አኸዘ የያዘው የወሰደው አላህ የወሰደው የአላህ ነው። ወለሁ ወአሁንም ለሁ ለሱ ነው። ማያ አዕጣ የሰጠውም ደሞ የአላህ ነው። ስለዚህ የሚወስደውም የሱ ነው፣ የሚሰጠውም ደሞ የሱ ነው የአላህ ነው። ወኩሉ ሁሉም ሸይን ሁሉም ነገር ደሞ ዒንደሁ ሱ ዘንዳ አላህ ዘንዳ ቢአጀሊል ሙሰማ እስከተወሰነ ጊዜ ድረስ ነው ሁሉም ጊዜ ገደባለሁ፣ እያንዳንዱ ነገር አላህ ዘንድ ጊዜ ገደባለሁ፣ እያንዳንዱ ሁሉም ነገር ማለት ነው። ስለዚህ እስከ ተወሰነለት ጊዜ ነው እና ይህን ንገራት ብለው ላኩት ያንን መልክተኛ ማለት ነው፣ ወደ ልጃቸው መልሰው ያንን መልክተኛ ሄድ ብለው መለሱት ማለት ነው። ይህን በላት ብለው ሌላ ዘገባ ደግሞ ፈሙርሃ፣ ወደ ሷ ሄድ ማለት ፈሙርሃ፣ ሙር አሌሃ ማለት ወደ ሷ ሄደህ ፈሙርሃ፣ ወደ ሷ ሄደህ ፈልተስቢር፣ ትግስት ታድርግ ወልተሕተሲብ፣ አጅር ከአላህ እንድታገኝ ከአላህ አጅር እንድታገኝ ትግስት ታድርግ ብለው አሉ ማለት ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። እንግዲህ አንድ ሙሲባ ሲመጣብን ወይም የሆነ ከሌ ሞተ ስንበር በቅድሚያ ማለት ያለብን ኢና ሊላሂ ወኢና ኢላይህ ራጅዑን ነው ማለት ያለብን። የሆነ የሚያስደነግጥ ነገር የሆነ ሞት ነገር ሲመጣብን ቶሎ ብለን ይህን ነው ማለት ያለብን ኢና ሊላሂ ወኢና ኢላይህ ራጅዑን ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። እንግዲህ አንድ ሰው የሞተበትን ሰው ማጽናናት አለብን። እሱም የሚባል ዱዓ እሱን እያልን ማጽናናት አለብን። ለሞተውም ሰው ደግሞ ዱዓ ማድረግ አለብን።

በጨረሱ ጊዜ ቀብረው በጨረሱ ጊዜ ያንን የሞተውን ሰው ቀብረው በጨረሱ ጊዜ፣ ወቀፈ ይቆማሉ፣ ዐለይሂሱ ዘንድ እዛ ቀብሩ ዘንድ ይቆማሉ። ፈቃለ ይላሉ ፈቃለ ይላሉ፣ እስተግፊሩ፣ ምህረትን ጠይቁለት፣ ሊአኺኩም፣ ለወንድማችሁ ምህረትን ጠይቁለት። ወሰሉ ጠይቁለት፣ አላህ ንጠይቁለት፣ ለሁ ለሱ ደግሞ አላህ ንጠይቁለት፣ አተስቢተ አላህ እንዲያጸናው ለሚጠየቀው ጥያቄ አላህ እንዲያጸናው አላህን ጠይቁለት፣ እንዲሁም እስቲግፋር አድርጉለት ለወንድማችሁ ፈኢነሁ ንሆኮሱ አልአን አሁን ዩስአሉ አሁን ይጠየቃልና፣ አሉ አሁን ይጠየቃልና ለወንድማችሁ እስቲግፋር አድርጉለት፣ እንዲሁም ደግሞ አላህ እንዲያጸናው ጽናትን እንዲሰጠው ደግሞ አላህን ጠይቁለት አሉ። ስለዚህ ልክ ለሞተ ሰው ምን ማለት እስቲግፋር መጠየቅ አለብን። እስቲግፋር እናደርግለታለን፣ እንዲሁም ደግሞ ለሚጠየቀው ጥያቄ አላህ እንዲያጸነው ጽናትን እንዲሰጠው እንለምንለታለን እንጠይቅለታለን። አላህ ሱብሓነሁ ወተዓላ እንግዲህ ቀብር ስንገባ ጥያቄ ያለብን ፈኢንነኮ ፈኢንነሁ ሁን አልአን <سؤال> አሉ ይጠይቃልና <سؤال> አሉ። ቀብር ስንገባ እንጠይቃለን። የቀብር ጥያቄዎች አሉ። መረቡክ ጌታ ማን ነው፣ ወማዲኑክ ዲንህ ምንድነው፣ ወመረሱልክ ረሱልህ ማን ነው ይባላል። ጥያቄ ያለብንና

ካነ ነበሩ አልነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላት ወሰላም ነበሩ ዩአሊሙሁም ያስተምሯቸው ነበር። ኢዛ ጊዜ ኸረጁ በወጡ ጊዜ ኢላ ወደ አልመቃቢር ወደ መቃብር ቦታ በወጡ ጊዜ እንግዲህ ወደ መቃብር ቦታ ሲሄዱ ሶሓቦቻቸውን ያስተምሯቸው ነበር፣ ይሄንን ያስተምሯቸው ነበረ፣ ምን ማለት እንዳለባቸው ማለት ነው። ዩአሊሙሁም ያስተምሯቸው ነበር። ኢዛ ጊዜ ኸረጁ በወጡ ጊዜ ኢላ ወደ አልመቃቢር ወደ መቃብር ቦታ በወጡ ጊዜ በሄዱ ጊዜ

እና እኛም መቃብር ቦታ መቃብር ለመዘየር ስንሄድ ይህንን ዱዓ ሀፍዘን ማለት አለብን። አሰላሙ አለይኩም አሰላሙ ሰላም አለይኩም በእናንተ ላይ ይሁን። አሰላሙ ሰላም አለይኩም በእናንተ ላይ ይሁን። የአላህ ሰላም በእናንተ ላይ ይሁን። አህለ ዲያሪ አህለ ባለቤቶች አዲያሪ የቀብር ባለቤቶች በዚህ ቀብር ውስጥ ያላችሁ ያላህ ሰላም በእናንተ ላይ ይሁን። ሚነል ሙእሚኒነ ከሙእሚኖች ወልሙስሊሚን ከሙስሊሞች እናንተ እናንተ ሙእሚኖች ወይ እናንተ ሙስሊሞች ወይ ያላህ ሰላም በእናንተ ላይ ይሁን።

አላህን ጠይቃለሁ እኛም እናንተን ተከታዮች ነን ብለው ይህንን ይሉ ነበር። የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም እና ይህንን ያስተምሯቸው ነበረ ለሰሀቦቻቸው። ስለዚህ እኛም መቃብር ቦታ ስንሄድ መቃብር ዝያራ ስናድርግ ይህንን ዱዓ ማድረግ አለብን። እንግዲህ ቀብር መዘየር ያው ሱና ነው፣ ይፈቀዳል። ግን መጀመሪያ ላይ ያው ነቢ ዓለይሂ ሰላቱ ወሰላም ከልክለው ነበረ። እሱም የከለከሉት ምክንያት ለምንድን ነው? ወደ ሽርክ ይሄዳሉ ብለው በመፍራት ነው ግን በኋላ ላይ ያው ኢማናቸው እየጠነከረ ሲመጣ የሱሐቦች ፈቀዱላቸው፣ ማለት ነው። ግን መጀመሪያ ላይ ፈርተው ነው የከለከሉት፣ እና በኋላ ላይ ፈቅደዋል። ስለዚህ ይቻላል፣ ግን መመላለስ አይቻልም። ዝም ብሎ መመላለስ ሲቀብር ቦታ አይቻልም። ከሄድንም ደግሞ ዱዓ አድርገን ነው መምጣት ያለብን። ይሄን ዱዓ ሀፍዘን ማረግ አለብን። እዛ ቀብር ላይ ዱዓ፣ ቀብር ላይ ሶላት መስገድ፣ ቀብር ላይ መለማመን ምናምን፣ ይሄ አይቻልም። ይሄ ሽርክ ነው። ስለዚህ ቀብር ቦታ ከሄድን ሞትን እናስታውሳለን። እኛም እነሱን ነሱን ተከታዮች ነን አይደለ? ስለዚህ ዱዓ አድርገን ነው መምጣት ያለብን። ሌላ ነገር ግን አይፈቀድልንም። እዛሄደን ሄደን ሶላት መስገድ እዛሄደን ሄደን ትማለት ምናምን ምናምን ቁርአን መቅራት አይቻልም። ዱዓዎችን አድርገን መመለስ፣ ሞትን ያስታውሰናል። ቀብር መዘየር ጠይብ ረዋሁ ዘግበውታል፣ ሙስሊም ሙስሊም ዘግበውታል። ስለዚህ ቀብር መዘየር ያው ሱና ነው